አንፊልድ ስሙ ሲጠራ የእግር ኳስ ዓለምን የሚያንቀጠቅጥ፣ ተጋጣሚን የሚያርበደብድ ምሽግ፣ የቀዮቹ ቤት፣ የድሎችና የክብር መድረክ። ነገር ግን በዚህ ሳምንት በዚህ ታላቅ የምሽግ ግድግዳ ላይ ስንጥቆች መታየት ጀምረዋል። ንፋስ ከማይገባበት አንፊልድ የጥርጣሬ ሹክሹክታ ይሰማል። በሌላኛው ወገን ደግሞ ከቅርብ ዓመታት ወዲህ በአንፊልድ አንገቱን ደፍቶ ሲወጣ የነበረው ማንችስተር ዩናይትድ በዚህ ወቅት በየትኛውም ጊዜ ካየነው ነው በተለየ መተማመን እና ግልጽ እቅድ ይዞ እየመጣ ነው። ይህ ተራ ጨዋታ አይደለም። ይህ የእንግሊዝ እግር ኳስ ሁለት ሃያ የሊግ ባለ ክብሮችን ለመጀመሪያ ጊዜ የሚያፋጥጥ ታሪካዊ ፍልሚያ ነው። ሩበን አሞሪም፣ የዩናይትዱ አዲሱ መሪ፣ በሊቨርፑል ካምፕ የተፈጠረውን ስንጥቅ ሊቨርፑል 450 ሚሊዮን ፓውንድ አፍስሶ የብሪታንያ የዝውውር ሪከርድን ሁለት ጊዜ ሰብሮ፣ ነገር ግን ሶስት ተከታታይ ፍቶችን አስተናግዶ ወደዚህ ጨዋታ ይገባል። የአርነስሎት ዘመን የመጀመሪያው ከባድ ፈተና ከፊቱ ተደቅኗል። ጥያቄው ይህ ነው። ማንችስተር ዩናይትድ የአንፊልድን የአስር አመት እርግማን ለመስበር ይህንን ወርቃማ እድል ይጠቀምበታል? ወይስ የቆሰለው የሊቨርፑል አንበሳ በቤቱ የሚደርስበትን ስጋት በቁጣ መልሶ ይነሳል? አብራችሁን ቆዩ ዛሬ የምንመረምረው የሩበን አሞሪምን ድፍረት የተሞላበት እቅድ እና የአርነ ስሎትን የሊቨርፑል ፕሮጀክት ያናወጡትን ስውር ችግሮች ነው የቆሰለው ግዙፍ የሊቨርፑል ቀውስ ሁሉም ነገር የተጀመረው በቼልሲ ሽንፈት ነበር ሊቨርፑል ተበልጦ ተረቶ የወጣበት ጨዋታ ከዚያ ወዲህ ሶስት ተከታታይ ሽንፈቶች ለ450 ሚሊዮን ፓውንድ ወጪ ይህ የሚጠበቅ ውጤት አልነበረም ችግሩ የግለሰብ ስህተት ብቻ አይደለም ችግሩ መዋቅራዊ ነው እስኪ አዲሶቹን ፈራሚዎች እንመልከት ፍሎሪያን ቨርትዝ ከሊቨርኩሰን በክለቡ የዝውውር ታሪክ ክብረ ወሰን ይዞ የመጣው ኮከብ እስካሁን አንድም ጎል ወይም ለጎን የሚሆን ኳስ አመቻችቶ አላቀበለም አሌክሳንደር ኢሳክ የ130 ሚሊዮን ፓውንድ ፈራሚው ከጠበቅነው ብቃት እጅግ ርቆ ይገኛል። የቀድሞ ተንታኞች እንደሚሉት ሊቨርፑል ውስጥ ያለው ችግር በጣም አስፈሪ ነው። የክሎፕ ዘመን የማይናወጥ የነበረው የቡድኑ አጥንት አሁን እየተናደ ይመስላል። አርነስሎት የክሎፕን ጠንካራና ተጫዋቾችን የሚያፍን መዋቅር ትቶ በቨርትዝ ላይ የተመሰረተ ቁጥር አስር ሚና ያለው አዲስ ስርዓት ለመገንባት ሞከረ። ውጤቱ ግን የቡድኑን ሚዛን ማዛባት ሆነ። ኢሳክና ሌላኛው አጥቂ ኤኪቲኬን ባንድ ላይ ማጫወት በታክቲክ ረገድ እጅግ አስቸጋሪ ሆኗል። ከሁሉም በላይ ደግሞ የሞሳላ ጉዳይ አለ። የሊቨርፑሉ ትልቁ ኮከብ አዲስ ኮንትራት አግኝቷል። ነገር ግን አሁን በዙሪያው በማይሽከረከር ስርዓት ውስጥ ምቾት ያጣ ይመስላል። እሱ ራሱ በቅርቡ እንዲህ ብሎ ነበር። ይህ በክለቡ የመጨረሻ አመቴ ነው፣ በነጻነት እግር ኳስ መጫወት እፈልጋለሁ። ይህ የአንድ ደስተኛ ተጫዋች ንግግር አይደለም። ስለዚህ ሊቨርፑል ወደ አንፊልድ የሚመጣው በጉዳት ነው። በራስ መተማመኑ ተሸርሽሮ፣ አዲሱ ፕሮጀክቱ ጥያቄ ምልክት ውስጥ ገብቶና ትልቁ ኮከብ እርግጠኛ ባልሆነ ስሜት ውስጥ ሆኖ፣ ይህ ለአንድ ተቀናቃኝ ትልቅ እድል ነው፣ በተለይ እንደ ሩበን አሞሪም ላለ ብልህ አሰልጣኝ። ሩበን አሞሪም ባለፈው የውድድር ዘመን ወደ አንፊልድ ሲመጣ የሆነውን ያስታውሳል። ዩናይትድ በትንሽ ተስፋ ሄዶ ሊቨርፑልን ከሜዳው ሊያስደነግጥ ምንም አልቀረውም ነበር። በዚህ ጊዜ ግን ሁኔታው ተለውጧል። ፎርምና ታክቲካዊ ስሌቶች ወደ ዩናይትድ ያጋደሉ ይመስላሉ። የአሞሪም እቅድ ግልጽና ጨካኝ ነው። አምስት ቁልፍ ምሰሶዎች አሉት። አንደኛ፣ በግንባር ጀምር። ሊቨርፑል ጨዋታውን ከማረጋጋቱ በፊት ቀድሞ ማፈን ጣናውን ከፊት መጀመርና የኳስ መሰረታቸውን መፈተሽ። በተለይ የሊቨርፑልን ቀኝ መስመር ኢላማ ማድረግ፣ የኋላ ተከላካዩን ማግለልና ከጀርባው ለሚጣሉ ኳሶች ክፍተት መፍጠር። ሁለተኛ፣ የሜዳውን ልብ መቆጣጠር። የአሞሪም እቅድ በመሀል ሜዳ የቁጥር ብልጫ መፍጠር ነው። ከክንፍ የሚነሳውን ቁጥር አስር ወደ ውስጥ ማስገባት፣ አጥቂውን በመስመሮች መካከል ዝቅ ማድረግና ጊዜያዊ የሳጥን አማካይ ቦክስ ሚድፊልድ በመፍጠር የሊቨርፑልን የሜዳ ቁልፍ ተጫዋቾች ማፈን። ሶስተኛ የጫናው ኢላማ ግልጽ ነው። የአሞሪም ትዕዛዝ ቀላል ነው። ቨርጂል ቫንዳይክን ሳይሆን አጣማሪውን ተከላካይ ተጫኑት። ኳስ ከቫንዳይክ ወደ ሌላኛው ተከላካይ ስትሄድ መስመሩን ዝጉ፣ ተቀባዩን ደካማ እግሩ ባለበት በኩል ወጥመድ ውስጥ አስገቡት። አራተኛ ባለሶስቱ ተከላካይ ግንብ። አሞሪም ባለሶስት ተከላካይ ስርዓቱን አይቀይርም። ይህ የተከላካይ ክፍሉን ያረጋጋል። የክንፍ ተከላካዩ የሊቨርፑል የክንፍ አጥቂ በነጻነት እንዲያጠቃ ያስችለዋልና ሊቨርፑል ጥምረት መፍጠር በሚወድባቸው ግማሽ ክፍተቶች ወይም ሀፍ ስፔስ ላይ ጥበቃ ያደርጋል። አምስተኛ፣ የጨዋታውን ፍጥነት ተቆጣጠር። ኳስ እንደተነጠቀ በፍጥነት ወደ ማጥቃት መሄድ፣ ነገር ግን በቋሚ ጥቃት ጊዜ ፍጥነቱን ቀንሶ የሊቨርፑል አማካዮችን ከቦታቸው እንዲወጡ መጋበስ የአሞሪ ፍላጎት፣ ኳስ ከተነጠቀ በኋላ ፈጣን ሙከራዎችን በማድረግ የሊቨርፑልን ተከላካይ መስመር ወደኋላ ኋላ እንዲያፈገፍግ ማድረግ ነው። ይህ ዝም ብሎ የመከላከል እቅድ አይደለም። ይህ ተከታታይ ምቾት የመንሳት ሪትም የማሳጣት ግዛ ሰዓት የመቆጣጠርና ሊቨርፑል የራሱን ጎል እያየ እንዲከላከል የማስገደድ እቅድ ነው። ቁልፍ ፍልሚያዎችና የሚጠበቁ ኮከቦች። ይህ ጨዋታ በታክቲክ ሰሌዳ ላይ ብቻ የሚወሰን አይደለም። በሜዳ ላይ ባሉ ግለሰቦች ብቃት ይወሰናል። በሊቨርፑል በኩል አይኖች ሁሉ አሌክሳንደር ኢሳቅ ላይ ናቸው። የውድድር ዘመኑን በዝግታ ጀምሯል፣ ነገር ግን እንደዚህ አይነት ጨዋታዎች ላይ ጎል እንዲያስቆጥር ነው የተገዛው። ሞሳላ እንደተለመደው ትልቁ ስጋት ነው። ፎርም ላይ ይሁን አይሁን፣ በዩናይትድ ላይ ሁሌም አሻራውን ያሳርፋል። እናም ፍሎሪያን ቨርትዝ፣ የክለቡ ክብረ ወሰን ፈራሚ፣ የግዙፏ ዋጋውን ለማስመስከር ከዚህ የተሻለ መድረክ አያገኝም። በማንችስተር ዩናይትድ በኩል ይህ የባህሪ ፈተና ነው። አዲሱ አጥቂ ቤንጃሚን ሼሽኮ አሞሪም እምነት የጣለበት ጨራሽ አጥቂ ነው። ሃላንድ ያልቻለውን ለመጨረስ ነው የመጣው። በመሀል ሜዳ ሜሰን ማውንት ሞተር ይሆናል። የእሱ የማያቋርጥ ሩጫና ወደ ሳጥን ውስጥ የሚያደርጋቸው ዘልቆ መግባት የዩናይትድን ጥቃት ሌላ እርከን ከፍ ያደርገዋል። በተከላካይ ክፍል ደግሞ የሌኒዮሮ ማቲያስ ና ሉክሾው ጥምረት የሳላህን የኢሳክና የጋክፖን አደገኛ ጥቃት የመቆጣጠር ከባድ ኃላፊነት አለባቸው። ግንኙነታቸውና ክፍተት አዘጋጋቸው የዩናይትድ ንጣ ፈንጣ ይወስናል። ፍልሚያው ግልጽ ነው። የሊቨርፑል ገዳይ የማጥቃት ኃይል ከዩናይትድ የተደራጀና በራስ መተማመን ካለው መዋቅር ጋር ማን ያሸንፋል? ይህንን ጨዋታ ለመተንበይ አስቸጋሪ ነው። አንፊልድ ይጮሃል፣ ስሜቶች ይጦፋሉ። ነገር ግን አንድ ነገር ግልጽ ነው። የአሞሪም ዩናይትድ የተሻለ ፎርም ላይ ሆኖ በጠራ ታክቲካዊ እቅድና በየጨዋታው በራስ መተማመናቸው እያደገ በመጣ ተጫዋቾች ይዞ ነው የሚመጣው። ባለፈው አመት በአንፊልድ ያሳዩትን ጀግንነት፣ አንድነትና እምነት በድጋሚ ማግኘት ከቻሉ የአስር ዓመቱን እርግማን የሚሰብሩበት ምሽት ሊሆን ይችላል ይችላል። አሞሪም ተጫዋቾቹን ያስታውሳቸዋል። የሊቨርፑል የበላይነት እየደበዘዘ ነው፣ ሶስት ተከታታይ ሽንፈቶች ይህንን ያረጋግጣሉ። ለማጥቃት ትክክለኛው ጊዜ አሁን ነው። ሁሉም ምልክቶች የሚያሳዩት ክፍት፣ ከፍተኛ ፍጥነት ያለውና በጎሎች የተሞላ ጨዋታ እንደምናይ ነው። የሊቨርፑል ተከላካይ ክፍል ተሰባሪ ይመስላል። የዩናይትድ ጥቃት ደግሞ እነዚያን ክፍተቶች ለመበዝበዝ የተገነባ ነው። በሌላ በኩል የስሎት ቡድን አሁንም ማንኛው አሁንም የተከላካይ ስህተት ለመቅጣት የሚያስችል ግዙፍ የማጥቃት ኃይል አለው። የኛ ትንበያ ይህ በጸጥታ የሚጠናቀቅ ጨዋታ አይደለም። ይህ የሚፈነዳ ጨዋታ ነው። ትርምስ የበዛበት፣ እሳት የሚተፋበት ደርቢና ለሩበን አሞሪም ትልቅ የማረጋገጫ ድል ትንበያችን ሊቨርፑል ሁለት ማንችስተር ዩናይትድ ደግሞ ሶስት ይሆናል። የአንፊልድ ንጉስ ይወድቃል ወይስ ቀዮቹ በምሽጋቸው ዳግም ይነግሳሉ? አለም በጉጉት ይጠብቃል።